በጣም ሰና ውዶች፣ እንዴት ናችሁ? ደና ናችሁ ወይ? ያለው እግዚአብሔር መስገን ደና ነኝ። የሁላችሁ ይህን የመሰለ ቅባት ዛሬ ላዘጋጅላችሁ ተነሳስቻለሁ። እውነት ለመናገር ከወለድን በኋላ ሁሉም ነገራችን ለውጥ ይኖረዋል እና የኔም ፀጉር በጣም ለውጥ አለው። በምን ጥሩ ሆኖ ሳይሆን፣ በጣም ተበላሽቶብኛል። ፊት ለፊቱ ምናምን ተቆራርጧል እና ለዛ ይጠቅማል ብዬ ያሰብኩትን ነው እኔ ጋር ለውጥ ስላየሁበት ለእናንተም ይጠቅማችኋል ብዬ ዛሬ በአዲስ ስራ መጥቻለው፣ ወደ እናንተ። እውነት ለመናገር ውዶቼ፣ ያው እንደምደግፉኝ አምናለው። ሰብስክራይቡም ያው እየጨመረ ነው፣ እያያችሁ ነው። ግን ግን ላይክ አድርጉ። ቪዲዮን ጨረሳችሁ ይዩት እና በሱ እባካችሁን ድጋፍ አድርጉልኝ ነው ምላችሁ። በተረፈ እስቲ አዘጋጃጀቱን እንየው እና እናንተ ሞክሩት። በጣም ጥቅም ታገኙበታላችሁ። እኔ ደግሞ በጣም በጣም ተስማምቶኛል። እውነት ለመናገር ፊት ለፊቱ በጣም እየተሰባበረ እና እየወጣ አስቸግሮኝ ነበረ። አሁን ግን ደና ነው። እውነት ለመናገር እና ተልባውን በዚህ መልኩ ለቅመዋለው። ተልባውን ከለቀምኩ በኋላ በደንብ ልቀሙት፣ ምክንያቱም አፈር ስለሚኖረው። በደንብ ከለቀማችሁት በኋላ ምንድነው ይሄን ይመስላል አያችሁት። ለቅሜ በደንብ ካስተካከልኩት በኋላ እስቲ መጨረሻ ላይ እንቆለዋለን። አያችሁ እንደዚህ እንቆላና እኔ ያው መቁያዬም ስፔሻል ነው። የሚገርማችሁ ነገር በጣም ነው የሚያምረው መቁያ። ይሄ ራሱ አያችሁት አይደል? ሰው ባለው የሚባለው ነገር ይሄ ነው። ባለው ባለው ይባላል። ይሁት እና ወዶቼ እንደዚህ ከቆላውት በኋላ ማለት በጣም እንዳታሳርሩት፣ ማረርም የለበትም። የዚህ ስራ በነገራችን ላይ ብዙዎቻችሁ ያወቃችሁት ይመስለኛል። ይሄ የተልባ ውጤቱ ግን ምንድነው እንደዚህ አይነት ሚክስ አድርገን ደግሞ ብዙዎቻችን የምናውቀው አይመስለኝም። እና እስቲ እንትን በሉት ሞክሩት፣ ሁለቱን አንድ ላይ አዋህዳችሁ እውነት ለመናገር ባላችሁ ነገር ማለት ነው። አሁን የምሰራበት ቦታ ሆኜ ነው እያረኩ ያለሁትና ለራሳችን ስ ቦታ እንስጥ። በተለይ ጸጉር በቃ ከተበላሸ ተበላሸ ነው እና በእንደዚህ አይነት ነገር ደግሞ መመለስ ይቻላል። ናስቲ በይሄን ሞክራችሁ ፀጉራችን ለመመለስ ሞክሩ። ቅባቱ ደግሞ ለብዙ ጊዜ ብዛት ያለው ከሰራችሁ ለብዙ ጊዜ አትእና ብዛት አርጉት። በየጊዜው ያው በሂደቱ ላይ እንደምታዩት ጊዜ ይፈልጋል። በትንሹ ቢሆን ማለት መቁላቱ፣ በአቮካዶ መፍጨቱ፣ ምናምን መጭመቁ ያን ያን ነገር ስላለው እናንተ ለራሳችሁ ጊዜዎችሁን ራሳችሁ ነው የምታውቁት፣ እና እንትን በርካታ አርጉት። እንደዚህ ከቆላሁት በኋላ እንደዚህ ፈጫሁት ማለት ነው፣ እያችሁ እንደዚህ ድቅቅ አርጌ ከፈጫሁት በኋላ ምክንያቱም መጥቀቅ አለበት። በነገራችን ላይ ቅባት እንዲተፋላችሁ በደንብ መጥቀቅ አለበት። እንደውም የኔ ይቀረዋል መሰለኝ፣ ግን አውጥቷል። ቢሆንም በደንብ ፍጩት፣ በደንብ ማለት ነው። ከፈጫችሁት በኋላ አቦካዶውን እዚህ ጋር እንትን አልኩኝ። አቮካዶ ደግሞ ስትገዙ የሚገርማችው ነገር ይሄ ለፀጉር ተብሎ የሚሸጠው አቮካዶ በጣም ርካሽ ነው። እውነት እርካሽ ነው በጣም ማለት ነው። ለራሳችን ያው ጊዜ ስለሌለን ስለማንሰጥ ነው እንጂ ለእንደዚህ አይነት ነገር በጣም እርካሽ ነው። እና ይሄ ነው አሁን አቮካዶን ነው የተጠቀምኩት። እቺ ነው፣ እቺን አቮካዶ ነው የተጠቀምኳት እኔ። ግን በርከትም እንዳልኳችሁ በርከታ አርጋችሁ አያችሁ። እንደዚህ የበሰለ ቢሆን የተሻለ ነው። አያችሁ እንደዚህ ነካ ነካ ስታረጉት ብስል ያለ ቢሆን እንትን ይቀላችኋል ለእናንተ። እንደውም እኔ አሁን እቤት የምታበስሉ ከሆነ አንዳንድ እንደዚህ ቶሎ ብሎ እንደዚህ የሚበስላለ ስታበስሉ ቀደም ብሎ የሆነ በስል ብሎ ለመብላት ማይመች አቮካዶ አለ። እሱን ለፀጉራችሁ ማረግ ትችላላችሁ ማለት ነው። ከሀገር ውጪ ደግሞ ያላችሁ ደግሞ ያው አቮካዶ በብዛት አይገኝም፣ ግን ባላችሁ ነገር ግን እንደዛ ማድረግ ትችላላችሁ። ትንሽም ሁለት እንኳን አቮካዶ ብትገዙ በቂያችሁ ነው። ሁለት ትልልቁ አሁን ውጪ ሲሸጥ ማቀው አቮካዶ ያው በብዛት ስለሚፈልጉ እነሱ ውድ ነው እንደ ሀገራችን አይደለም። እና ቢሆንም ግን ከራሳችን አይበልጥም። እንደዚህ አንድ ላይ እቀላቅለዋለሁ ማለት ነው። አብሽ ሁሉ ማነው ተልባው እያችሁ። ከዛ ከቀላቀልኩት በኋላ እኔ ኦቭን የለኝም። ስለዚህ ኦቭን ስለሌለኝ በምንድን ነው? ምጣድ አለኝ፣ እንጀራ መጋገርበት ምጣድ አለኝ። እሱ ላይ ከጋለ በኋላ ትንሽ ሞቅ ካለ በኋላ ምጣዱን እጋግረዋለሁ ማለት ነው። አያቸው በዚህ መልኩ እጋግረዋለሁ። ሰው ባለው ነው። ስቶቭ ላይ ቢሆን መልካም ነው። እንደገና ደግሞ ስቶቭ ላይ ያልኳችሁ በብረት ድስት አርጋችሁ ስቶቭ ላይ ብታረጉ፣ ከሰል ላይ ብታደረጉ። ለእኔ ግን እዚህ ጋር የጋለ ምጣድ ስለነበረኝ እንጀራ የተጋገርበት የጋለ ምጣድ ነበረኝና እሱ ላይ ግግር አደረኩና በዚህ በምታዩት መንገድ አያችሁ፣ እንፋሎት ሁላ አለው ሲበስል፣ እንፋሎት አለው እና ካልበሰለ ቅባቱ ሊወጣልን አይችልም። በደንብ ብስል ብሎ አላ አይደል ውሃ ነገሩ፣ ውሃነቱ እንዲጠፋ ማድረግ አለባችሁ። ከዛ ወደ ዘይትነት እንዲቀየር ማለት ነው። ተልባው ራሱ ራሱን የቻለ ዘይት ነው። አቮካዶ ራሱን የቻለ ዘይት ነው እና ይሄ ዘይት የሚገርማችሁ ነገር ለልጄ ሁላ ቀባታለሁ። ልጄ ማለት ገና ዘጠኝ ወሯ ነው። ይሄንን ዘይት አድርጌ ግን ለልጄ ሁላ ቀባታለሁ እና እንደዚህ አድርጋችሁ ራሳችን ራሳችሁን ብጠብቁ ጥሩ ነው። በተለይ የሴት ልጅ ውበቷ ጸጉሯ ነው ይባላል እና እስቲ እኔን ያየሁትን እኔን የሞከርኩትን ጥሩ ነገር ስለሆነ ለእናንተም ላካፍላችሁ ብዬ ነው። አሁን ይሄ ሊበስል ነው ሊበስል ብሏል። እስቲ አያችሁ፣ አሁን እንደዚህ ምጥጥ ብሎልናል። አያችሁ፣ እንደዚህ አረገዋለሁ ማለት ነው። አሁን እንዳለ ዘይት ነው። አሁን ይሄ እንዳለ ዘይት አያችሁ፣ ትንሽ ይዞብኛል፣ ካነሳሁት በኋላ ትንሽ ይዞብኛል። አያችሁ፣ ይሄ እንዳለ እሽት አደረኩት ካወጣሁት በኋላ ሁሉንም እሽት በደንብ አርጌ እንድታዩት ብዬ ነው። አሁን ይሄ አርጌ አሁን ይሄ ጠቆር ያለው ምጣዱን ፈቅፈቅ አርጌ ምናምን እያችሁ ዘይቱን። አሁን ደግሞ እስቲ እንደሱ ካሸሁት በኋላ ወደ ጨመቃው እንሄዳለን። አቡጀዴ ካላችሁ በአቡጀዴ ባገኛችሁት ነገር ብቻ እንትኑን ማያወጣባችሁ ነገር ሆኖ ጭምቅ ማድረግ። እኔ አሮጌ ጨርቅ ነበረኝ እሱ አግኝቼ በእሱ አረኩኝ ማለት ነው አሁን ይዩት። በዚህ ጨርቅ እንደዚህ አድርጌ አየችሁት፣ እንደዚህ ጭምቅ ካረኩት በኋላ እቃ ላይ እንደዚህ አየችሁት። ዘይቱ ይዩት። ብዙ ቢሆን እርግጠኛ ነኝ በጣም ብዙ ነው የሚወጣው፣ ግን እኔ ብዙ አልሰራሁም። ብዙ አልሰራሁትም፣ ያለኝ እሱ ነበረ እና ተልባም እንደአጋጣሚ ተልባም ደግሞ አልነበረኝም እና ተልባው በተለይ ደግሞ ተልባው በዛ ቢል የተሻለ ነው። አቮካዶም እንደዛው እኩል በኩል ቢሆኑ ምንም አይልም እና እንደዚህ አድርጌ መሰራበት ቦታ ነው ይሄ። እና እቤት ስለማይመቸኝ ከልጅ ጋራ፣ በፊት እውነት ለመናገር ጸጉሬን በጣም ነበረ የምንከባከበው። እና አሁን ግን መንከባከብ አልቻልኩም፣ ከልጅ ጋራ ሆኜ እንትን አላልኩም ጸጉሬን ጣል አደረኩት። እና ለዛ ነው አሁን ፀጉሬ እንደዛ እየተበጣጠሰ ከማጥባትም ጋር ሊሆን ይችላል። እንትን አላለልኝም። ብቻ አሁን ግን እንግዲህ ለመያዝ እየሞከርኩ ነው። ዘይቱን ይሄን ይመስላል። በብዛት ያው እንዳልኳችሁ ብዛት አልወጣልኝም፣ ግን ቢሆንም ግን ይሄን አክል ማግኘት የራሱ ትልቅ ነገር ነው እና ይሄን ይመስላል። ሰብስክራይብ አድርጉኝ፣ አበረታቱኝ። አሁን በጣም እንድታበረታቱኝ ይፈልጋለው። የተለያዩ ነገሮች ይዤላችሁ እመጣለሁ ውዶቼ በጣም በጣም ላይክ አድርጉልኝ። አያችሁ ከጨመቅኩት በኋላ ነው ይሄንን፣ ከጨመቅኩት በኋላ ያወጣ ነው። እንደገና ውሃውን ይሄ ራሱ ቀቅለ ነው ውሃውን እንትን ብንለው ምንም አይደለም። ቀቅለ ነው ውሃውን እራሱ ብንጠቀም ውስጡ ያለው ነገር እንጠቀምበታለን ከምንደፋው ማለት ነው። እና ውዶቼ እንዳልኳችሁ ሰብስክራይብ አርጉኝ አበረታቱኝ። በጣም ወደኋላ ኋላ ነው እንግዲህ ዩቱብ የጀመርኩበትን ጊዜ ታውቁታላችሁ። እና እኔ ወደ ኋላ ቀርቻለሁ፣ ያው በራሴ የሆነ ችግር ነው። ግን ሰብስክራይብ አድርጉኝ ወዳችኋለሁ። ሰላማችሁ ብዝት ብዝዝት ይበልልኝ። ቻው።